በተያዘው በጀት ዓመት የክልሉ መንግስት ከጀመራቸው አዳዲስ ፕሮጀክቶች መካከል የክልል ተቋማት ግንባታ ይጠቀሳል። ይህን ታሳቢ ባደረገ መልክ በክልሉ በሰባቱም የክላስተር ከተሞች የመሰረተ ድንጋይ የማስቀመጥ መርሃ ግብርም ተከናውኗል። በማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በዚህ ወቅት እንዳሉት ቢሮዎች በአንድ ማዕከል መገንባትና ዘመናዊ ቴክኖሎጂዎችን መጠቀም ቀልጣፋ አገልግሎት መስጠት ያስችላል። በየክለስተር ማዕከሉ ያሉ ቢሮዎች አንድ ቦታ ላይ ሰብሰብ ብለው በአንድ ማዕከል ላይ አገልግሎት መስጠት እጅግ በጣም አስፈላጊ ነው። ያም ብቻም አይደለም፣ ውብ ማራኪ፣ የስራ አካባቢ አስፈላጊ ነው። ከዚህ በተጨማሪም በዚህ ዘመን በቴክኖሎጂ የሚሰራበት ወቅት ነው። ስራዎቻችንን ማዘመን እንድንችል፣ በቴክኖሎጂ አስፈላጊውን አገልግሎት መስጠት እንድንችል ውጤታማነት ማረጋገጥ እንዲቻል ቀልጣፋ አገልግሎት መስጠት እንዲቻል የህብረተሰቡን እርካታ ማረጋገጥ እንዲቻል ዘመናዊ ቴክኖሎጂ ዲጂታል ቴክኖሎጂ መጠቀም እጅግ በጣም አስፈላጊ ነው። የከተሞችን ደረጃ የሚመጥን ደረጃውን የጠበቀ ሕንፃ አስፈላጊ መሆኑን የገለጹት ምክትል ርዕሰ መስተዳድሩ ክልሉ ያሉበትን ጫና በመቋቋም ቋሚ የሆነ ሕንፃ መገንባት እንደሚያስፈልግም ተናግረዋል። ክልላችን በርካታ የልማት ጥያቄዎች ቢኖሩም ዕዳም ጭምር ቢኖረውም ያለውን ሀብት አብቃቅቶ ቅድሚያ ሰጥቶ ህንፃ መገንባት አስፈላጊ በመሆኑ በሰባቱም ክላስተር ማዕከላት በዛሬው ዕለት መሰረተ ድንጋይ ይጣላል። በሰባቱም ክላስተር ማዕከላት በአንድ ላይ ህንፃ መገንባት አስፈላጊ የሆነው አንደኛ፣ ሁሉም ክላስተር ማዕከላት የራሳቸው ህንፃ እንዲኖራቸው፣ ሁለተኛ የነዛ ህንፃ ተገንብተው አገልግሎት መስጠት መቻላቸው ፍታዊነትንም የሚያረጋግጥ ስለሆነ ባል ካለን ውስን ሀብት ሰባቱም ክለስተር ማዕከላት በተመሳሳይ ጊዜ እንዲገነባ የክልላችን መንግስት ወስኗል። 35 ሄክታር መሬት ላይ የሚገነባው ይህ የማህበራዊ ክላስተር ቢሮዎች ግንባታ ውብና ማራኪ ከመሆኑን ባሻገር ምቹ አካባቢን ለመፍጠር የሚያስችል መሆኑንም ገልጸዋል። በወራቤ ከተማም ዛሬ ባለንበት ቦታ መሰረት ድንጋይ ዛሬ ተጥሎ ህንፃ የሚገነባበት ቦታ ስናይ እጅግ በጣም ማራኪ ውብ የሆነ ቦታ ነው። ይህን ማራኪና ውብ የሆነ ቦታ በተለይ ህንፃው ደግሞ ተገንብቶ ሲጠናቀቅ የአካባቢውም ገጽታ በጣም ጥሩ ስለሆነ ምቹ የሥራ አካባቢ እንደሚፈጠር ምንም ጥርጥር የለንም። ከስድስት ወር እስከ ሁለት ዓመት ተኩል ተጠናቆ አገልግሎት መስጠት ይጀምራል የተባለው የህንፃ ግንባታው በተያዘለት የጊዜ ገደብ እንዲጠናቀቅ የሚመለከተው አካል አስፈላጊውን ድጋፍና ትብብር እንዲያደርግም ጠይቀዋል። በተለይም ግንባታውን የወሰደው ተቋራጭም ለዚሁ ስኬት የበኩሉን ድርሻ መውሰድ እንዳለበትም ነው የገለጹት። ግንባታው ቅድም እንዳለው በተንዛዛ መንገድ ሳይሆን በአጭር ጊዜ እንዲጠናቀቅ ስለሚያስፈልግ በአጭር ጊዜ እንዲጠናቀቅ ደግሞ አስፈላጊው ድጋፍ ከዞኑ አስተዳደር እንዲሁም ከወራቤ ከተማ አስተዳደር ከማህበረሰቡ መለየት የለበትም። የግንባታ ስራ ሲካሄድ በርካታ ከአካባቢ አስተዳደር የሚያስፈልጉ ድጋፎች ይኖራሉ። ኮንትራክተሮች የሚጠይቋቸው እኛም የምንጠይቃቸው በርካታ ድጋፎች ይኖራሉ እና ይሄ ድጋፋችሁ እንዳይለየን በዚህ አጋጣሚ